ሰላም ለእናንተ ይሁን፣ ተመልካቾቻችን እንዴት ከርማችኋል? ይህ የሳምንቱ ህያው ምስክር ዝግጅታችን ነው። ይኸው ሳምንቱን ጠብቀን ተገናኝተናል። በዚህ ዝግጅታችን ዛሬ ደግሞ ለየት ያለ እንግዳ ቀርብ ያለው በዚህ በሲኤምኤን ቴሌቪዥን የደጉ ሳምራዊ ዝግጅታችን ሁለት ሰዎችን ወደ እናንተ አቅርበን ነበር። ከዚህ በፊት ሌሎች ሰዎችንም አቅርበን ነበር። ነገር ግን እነዚህ ሁለት የተጎዱ ወንድም እህቶቻችን አንዷ የቤት ቃጠሎ ደርሶባት ከነ አምስት ልጆቿ ሜዳ ላይ ወጥታ ነበረ። ሁለተኛዋ ደግሞ ሳምባዋ በኮሮና በመጎዳቱ ምክንያት ለበርካታ አመታት በየቀኑ ኦክሲጂን እየገዛች በየወሩ ሀያ ሺህ ብር ኦክሲጂን እየገዛች የምትተነፍስ እህታችን ነበረች። እነዚህን እህቶቻችንን በቴሌቪዥን ባቀረብኩበት ጊዜ ደንግጦ ወዲያውኑ ሮጦ በእውነት ከሌላ ሁሉ ሰው ቀድሞ ወገኖቻችን ናቸው፣ ክርስቲያኖች ሲጎዱ ቀድሜ መድረስ አለብኝ ብሎ የታደጋቸው የሚችለውን ነገር ያደረገ ወንድማችን ኃብተአብ በመካከላችን ይገኛል። ወንድማችን ኃብተአብ እንኳን ወደ ሴሜን ቴሌቪዥን በሰላም መጣ፣ እንኳን ደህና ቆየ። ወንድም ተስፌ እግዚአብሔር ይባርክ። አሜን፣ አሜን። እንግዲህ ያው ወንድማችን ኃብተአብ ከዚህ በፊትም ያው ምስክር አቅርቦ ነበር። ዛሬ ደግሞ እንደ አዲስ ምክንያቱም ታሪኩ በጣም አስገራሚ ታሪክ ነው ያለው ከአስመራ ጀምሮ እስከ ኢትዮጵያ ድረስ ብዙ መከራዎችን፣ ችግሮችን ያሳለፈ እንደዚሁም ደግሞ በወንጌል አገልግሎት ደግሞ ግንባር ቀደም ሆኖ ኢትዮጵያን እየደረሰ ያለ ወንድማችን ነው። ወደዚህ ወደ ምስክርነቱ ከመምጣታችን በፊት መጀመሪያ ላመሰግን ይወዳል ማለት የክርስቲያናዊ ግዴታችን ነው። ግን ብዙዎች ይህንን ነገር አይተው ሪስፖንስ አላረጉ። አሁን እኛ ቤተክርስቲያን አካባቢ የጎደለው ነገር ምንድነው? ርኅራሄ ይጎድላል። ከኛ እንደም አለማን ሳይሻ ይቀራሉ። እንደ እውነት ለመናገር ሰዎች ተጎዱ ሲባሉ ተሯሩጠው ያላቸውን ነገር ያደርጋሉ እና እኔ በእውነት አስገርሞኛል። እነዚህን እህቶቻችን ስለረዳ አመሰግናለሁ። ተመልካች ሰላምና፣ ስለነሱ የምትናገረው ነገር ካለ ከዛ ጀምር። በሁለቱ የተጎዱ ወገኖቻችን ዙሪያ ነው የምትናገረው ነገር ካለ ሁለቱንም፣ ስለ ሁለቱ አሁን። ምንድን ነው ያው መጽሐፍ ቅዱስ ሲናገር ጳውሎስ በገላትያ ሁለት ቁጥር ዘጠኝ ጀምሮ ይመስለኛል ምንድነው ብሎ የተናገረው ያው ጴጥሮስን እና ጴጥሮስ ወደ አይሁድ እሱ ደግሞ ወደ አህዛብ እንደሄድ ያው የቀኝ እጃቸውን እንደሰጡት ይናገራልና፣ ከሱ ጋር ደግሞ አያይዞ ምንድን ያሉት ቤተክርስቲያኒቱ የሰጠችው አንድ ሚሽን ነበር፣ ከወንጌል ስራ ጋር የሰጠችው ሚሽን ነበር። እና እሱም ደግሞ ድሆችን እንዲመለከት የተጎዱትን እንዲያይ አደራለችኝ ይላል። ግን እሱ ደግሞ ምንድነው ያለው እኔም ደግሞ ይሄን ነገር እንድሰራበት ይላል። ጳውሎስ ራሱ እኔ እኔ ራሴ ይሄን ነገር እንድሰራበት ደግሞ ተጋልሁኝ ብሎ አሁን ጀስ እንትን ይሄን እርዳታ እርዳታን የመስጠት ጉዳይ የራስ ጉዳይ ነው። እንትና ሌላ ቤተክርስቲያን ታድርገው የምትለው ጉዳይ አይደለም። እና ከወንጌል ስራ ጋር አሁን ቤተክርስቲያን ለወንጌል ሊተጠራችሁ ከተናገር ከሱ ጎን ጎን ጎን ደግሞ ደግሞ የአንድ ሳንቲም ሁለት ገጽ ሆኖ መስራት ያለበት የተወደቁትን ወይም ደግሞ የወደቁትን የተቸገሩትን ወንድሞቻችን መርዳት ነው። በይበልጥ ደግሞ ክርስቲያን ክርስቲያኖች ወንድሞቻችን ሲጎዱ ከሁሉም በፊት ከሁሉም በፊት እኛ ሉ እንደረሰላቸው የሚገባው እምነት አለ። ያለፈው ጊዜ አሁን እህታችን ያቺ በኦክሲጅን የምትንቀሳቀሰው የነበረችበት ሁኔታ በይበልጥ ቤተወት ይሆናሉ ብያ አሉ። አንተ የዛን ጊዜ በቴሌፎን የነገርከኝ እንጂ እኔ አላየሁትም። መቼ እንደሆነ እንደዚህ መሰለች አለች ስትለኝ ይሄዳል። ያው ከሰማሁ በኋላ ልቆይም አልፈለኩም። ለምንድን ሰምቼ አይ ነገ ከነገ ወዲያ ማለትም አልፈልግም። ወዲያውኑ ደግሞ እንደዛ ሳፖ እንዳጋጣሚ ደግሞ በዛን ጊዜ እንደው ለተቸገረ ሰው ብለህ የምታስበው ነገር ካለ ይህን ያህል ገንዘብ እስኪ ብሎ ልከውልኝ ስለነበር ይህን ገንዘብ ለማንም ሰጠው ጌታ ብዬ እያሰኩ እያለ ነው። በአንድ አንተም እርምጃ ወዲያውኑ ወሰድ። አሁን ያቺ እህት ስታያት እዛ ዓለማውያን ክርስቲያን ክርስቲያኖች ቤቶች ቤት አይደለም ያለችው የሆነ ጥሩ ቤትም አይደለም። ግን እነዛ እነሱ ያከራዩት ሰዎች ይህችን በቃ ተመልካች እንደሌላት ረዳት እንደሌላት ወንድም እንደሌላት እህት እንደሌላት ቤተክርስቲያን እንደሌላት እያጥልጥሪ ስትናገራት ተነሰማኝ በጣም ተሰማኝ። በተለይ አሁን ተመልካቾቻችን ምናልባት ያን ቪዲዮ ቆርጥን ስላስቀረ ነው እዛ ለመርዳት በሚሄድበት ጊዜ ወንድማችን ኃብተአብ ይዞ በሚሄድበት ጊዜ ሰዎቹ ደስ ሊላቸው ሲገባ አከራዮቻቸው በጣም ትልቅ ሰልፍ ነው ያስነሳ። እንደው እኛ ከወጣን በኋላ እናባርሻለን እስከ ከማለት ብሉ ደርሷልና ይህንን ታሪክ ነው ምናልባት ግልጽ ለማድረግ አሁን አሁን ምንድን ነው እኛ እርዳታ ሰጠን፣ ከወጣን በኋላ እንግዲህ፣ ሁለተኛ አሁንኛ እሷን ብቻ የመጎብኘት ፕላን የነበረን ያ ያ ደግሞ በዛ ያበቃል ብዬ ነበር ያሰብኩት። ያንን ብር ሰተን ደግሞ የሚረዳት ሌላ ሰው ይኖራል ብዬ ነበር ያሰብኩት። ነገር ግን ከዛ ከወጣን በኋላ ደግሞ ሌላ ሸክም ደግሞ ይዥ የመጣሁኝ አሁን አንድን የክርስቶስ ክብር የሆነችን እህት እና ቤተክርስቲያን እንደሌላት ረዳት እንደሌላት እንደሌላ ስታብ ጠለጥላት እንዲህ ብዬ ተቆጣው በጣም ቀና ውስጤ። እህት አላት ወንድም አላት ቤተክርስቲያን አላት። አሁን ይህን እሷን ማንሳት ለዓለም ትልቅ መልእክት ነው የሚል እምነት ነው ያለ። ብዙ ጊዜ ክርስቲያኖች ሲቸገሩ፣ አደጋው ሲወድቁ እኛም ማረዳቸው ከሆነ ሌላውም ዓለም ሌላውም ዓለማዊ ያልሆነ ሰው እንዴት ብሎ ነው ወደ ጌታ የሚመጣው? እርስ በራሳችን መረዳዳት ፍቅር ፈልጎ መረዳዳት ፈልጎ አንዳንድ ነገሮችን ፈልጎ አይመጣም እኛ የራሳችንንም እንኳ አላነሳ ነው እና ወንድም ካሉሽ እህት ካሉሽ ለምን አያነሱሽም የሚል መልዕክት ነው የሚያስተላልፍ የነበረ ግን ያቺ ጎረቤቷ ወንድም እንዳላት እህት እንዳላት ጌታ እንዳላት የሚያከብራት ወንድም እንዳላት እንድታቅቢ ወዲያውኑ ደግሞ አንድ የሆነ ፕሮጀክት አደረግት ወዲያውኑ ከጓደኞች ጋር ተነጋገርንና ይህች እህት እንደዚህ እያለች ነው አንዳንድ ጊዜም ያለፈው ጊዜ ሀንሰት ነግረኝ ሴትዮ በኦክሲጅን ነው የምትንቀሳቀሰው እና ምግብ እየሰራች እያለችም በኳስ አድርጋም እንደመታቻት ብዙ ብዙ ነገር እንደሚደርስባት ስልችት ያዩትና እንዴ ሰው አላትና እስኪ አንድ ነገር እናድርግ ብለን ያን መልእክት ለጓደኞች ያናገርኳቸው። ለጓደኞች ከተናገርኩ በኋላ ታዲያ ምን ይሻላል ምን ታስባለህ አሉ። እኔም አስበው ይችላል ትግሪ ካለችበት ሁኔታ አውጥተን ጥሩ ቤት እሷን ጥሩ የምትኖርበትን ቦታ መፈለግ አለብን፣ እና ይሄን ፕሮጀክት ደህና እኛ ለአንድ አመት የሚያክል ምንም ብዙ ብርም አይደለም ለወራ 10 ሺህ ብር ነው ነው የዛን ጊዜ አስር ሺህ ብር ሰትን ለመገላገል ነበር ያሰባችን። ግን ለአንድ ዓመት ያክል ይህን ፕሮጀክት እንያዘው እና በየወሩ አስር ብር ማለት ነው የቤት ክራያው ማለት ነው ወታ እሷ ጡር የምትተዳደርበትን እናድርግ ተባለ። እግዚአብሔር ረድቶን እዚህ ቀርብ ቀን ይች ልጅ ካለችበት ወታ ያው የሁለት ወር ከፍለንላታል። የአንድ ዓመቱን ደግሞ እንከፍልላታለን ማለት ነው። እግዚአብሔር ባርክ። በጣም ትልቅ ነገር ነው። አሁን ገና ብዙ የሰራ በተለይ ደግሞ ዞሮ ድጋለም የአምስት ልጆች እናት አቅርቢያት ደግሞ እሷንም ሙሉ የቤት እቃ እንደሰጣት ራሷ ደውላ ነግራኛለች። እዚም እንደሰጣት ነግራኛለች። ብዙ አይደለም ያው ምንድነው አንዳንድ አሁን እኛ እንደዚህ አይነት ነገር ሱራዎችን ለምንሰራ የሚያውቁ የኤርትራ አብያተ ክርስቲያናት እግዚአብሔር ይባረካቸው። በተለይ ደግሞ የኔቸርች የማመልክባቸው ቤተክርስቲያናት የሚረዱኝ ስለሆኑ እንደዚህ አለ ምናምን ስላቸው በቃ ወደ ውጭ ሲሄዱ ምን ሲሉ ይህን እቃ ተጠቅመንበታል ከተጠቀመበት በኋላ ደግሞ ሽጦ ያንን እቃ ሽጦ ትርፍ መፈለግ ስግብግብነት ነው፣ በቃ ይሄ አገልግሎትን አብቅቷል። ስለዚህ ይህ መሸጥ የለበትም፣ በቃ ለተቸገሩ ሰዎች ኃብተአብ ስጥ ብሎ እቃውን ይሰጡኛል። የተለያዩ ሶፋም፣ የቤት እቃም፣ ልብስም ይሰጡኛል። ከዛ ያንን እቃ ስቶራችን ላይ ስላለ ይህች እንደተቃጠለባት ሳቅት ነይ ብዬ ጠርቼ የምትፈልገውን እቃ እንድትወስድ አደረኩኝ። ከዛም በኋላ ደግሞ ያው የትራንስፖርት ከቨር አድርገን ብር ሰጥተን ለሸኛናት። ግን ብዙ ትልቅ ነገርም አይደለም። ትርፉ ነው ትርፋችን ስለሆነ እንዲህ የሚያስብ ሰው ነው የጠፋው። አሁን ጌታችን ኢየሱስ ክርስቶስ የመጀመሪያ የሰጠን ኃላፊነት ከመዳን በኋላ ተርቤ አላበላችሁኝም ተጠምቼ ያላ መንግስተ ሰማያት በር ላይ እንግዲያው ሰዎች እናንተ ኑ ውረሱ የአባታችሁ መንግስት የተባሉት እኮ ተርበው ያበሉት ያጠጡት ናቸው። እኔም እኛ መች ተርበን አየነ ተጠምተ መች አየን ታረዘ መች አየን ሲሉት ከዚህ ግን የሚያንሱት ለድሆች ስላደረጋችሁት ነገር ብሎ ነው ያለው። እና ክርስትና ማለት ለድሆች መስጠት ማለት፣ ብዙዎቻችን ዝም ብለን ለአገልጋይ ለአንዳንድ ሰው መስጠት ነው ይመስላል። እንደዛ አይደለም፣ እሱም አንድ ነገር ሆኖ ነገር ግን ለድሆች ለተቸገሩ መስጠት ከክርስቶስ የምንጠየቅበት ዋጋ የምናገኝበት መንግስተ ሰማያዊ ትልቅ ክብር የሚያስገኝ መሆኑን በዚህ አጋጣሚ ለመናገር ነው። በነገራችን ላይ የአንተ ተቋም ትሪኒቲ ፎር ዘ ሎስት ወርልድ ነው፣ ትሪኒቲ ሚሽን ፎር ዘ ሎስት ወርልድ የሚል ወይም ደግሞ የስላሴ ተልእኮ ስላሴ ለዓለም የሚል ተቋም አለው፣ እና እግዚአብሔር ይባርካቸው ከአንተ ጀርባ ያሉትም ኤርትራውያን። በተለይ ኤርትራውያን ይገርምኛል እኔ በስደት ላይ ያለች ቤተክርስቲያን ነች። አሁን ኤርትራ ውስጥ በነፃነት አይመለክም እሱም ታሪክ ተነገረናል። ለግን እንደዛ ሆኖ እንኳን ፍቅራቸው ትልቅ ነገር ነው። እውነተኛ ክርስትና የምታየው እነሱ ጋር ነውና እግዚአብሔር ጨምሮ ጨምሮ ይባርካቸው ማለት ወድዳለሁ። እስቲ እንግዲህ ወደ ምስክርነታችን ንግባና ወደ ምስክርነታችን ከመግባታችን በፊት ግን ምንድን ነው ተስፋዬ ወንድሜ፣ እኛ ሄ አሁን ትሪኒቲ ሚሽን ፎር ዘ ሎስት ወርልድ ሚኒስትሪ በኢትዮጵያውያን ወንድሞች ነው ሚኒስትሪው ያለበት ማለት እዚህ ኤርትራውያን ሳፖርት ያደረጉታል፣ ጀስት ኢትዮጵያውያን ወንድሞች ናቸው። የተመሰረተውም ደግሞ ታሪኩ 1998 አካባቢ ነው የተመሰረተው። ብዙ ዓመት እንትን እያለ ግራጅዋል እየሄደ እዚህ ደረሰ እንጂ ያው እኛ እዚህም ትወልደን ስላደግን ታሪኩ በደንብ እንድመጣ። አሁን ግን መቼ ተመሰረተ እንዴት ተመሰረተ ምን ምን ሰራ የሚለውም በደንብ በሂደት እንድመጣ ነው። ወደዛ ከመድረሳችን በፊት ስለ ችግረኞች አንድ ነገር መናገር የምፈልገው ነገር ቢኖረኝ ብዙ ጊዜ ወንድሞች፣ አሁን የእግዚአብሔር ቃል ሲናገር ከሁሉም በፊት ወንድሞቻችን መርዳት እንዳለ በጌታ ወንድሞቻችን መርዳት እንዳለብን ይናገራል። አሁን ይሄ የእግዚአብሔር ቃል እንደዛ ብሎ ሲናገር ያው እንግዲህ የዘረኝነት መንፈስ ይዞት አይደለም ጳውሎስ ያንን የጻፈው ወንድምህን ካላሳረፍክ ምድሪቱን ማሳረፍ ስለማንችል ነው። ይህን በደንብ አድርጉ ሊረዳ ያስፈልገዋል። እኛ ወንድሞቻችን አሁን እንግዲህ ወደድንም ጠላንም የመንግስተ ሰማያት ቁልፍ ለቤተ ክርስቲያን ተሰጥቷል። ይሄ ወንድምህ በጌታ የሆነው ወንድምህ በምድራዊ ነገር ካላረፈ፣ አርፍ ወንጌል መስበክ አይችልም። ካልሰበከ ደግሞ ምድሪቱ አታርፍም። እና ወደድንም ጠላንም ያ ሰው ቁልፍ ይዟል፣ የምድሪቱን ቁልፍ ይዟልና ወንድሞቻችንን ስናሳርፍ ምድራችንን እናሳርፍ። ለዛ ነው። ገብቷል? እና ለዛ ነው አሁን ቅዱሳን ወንድሞቻችን ሲቸገሩ ከሁሉም በፊት ለነሱ መርዳት ያለብን። ሁለተኛ ነገር ደግሞ ምንድን ነው? እርስ በራሳችን ያለውን ፍቅር አይተው ዓለማን እንዲመጡ ምክንያት የሚሆነው ይሄ ነው። ወንድሞቻችን እንዲህ ፍቅራችን አይተው እኮ ነው። እና ሰው ፊዚካል ኒድ አለው ሳይኮሎጂካል ኒድ አለው አንደኛው እርስ በራ እንዲህ ብዙ ጊዜ እኮ ሰው እኔ አሁን ወደ ጌታ ስመጣ የሰዎች ቅዱሳን ያላቸውን ፍቅር አይቼ ነው የመጣሁት። ምንም ሰብኮኝ አይደለም። ስለዚህ ለሁለት ዓላማ ነው ምድራችን እንድታርፍ፣ ሁለተኛ ደግሞ ፍቅራችን አይተው ሰዎች ወደ ጌታ እንዲመጡ ነው። ወንድሞች አደም መርዳት ያለበት የሚለውን ሀሳብ ለመጥቆም በደንብ እንገባበታለን። አሁን ምን እንደሰራችሁ ራሱ የእናንተ ኮ ስራ ምስክርነት ነው ራሱ የሰራ እያገኛቸኋቸውን ሰዎች የረዳቸው አሁን ራሴ እጅ አይቻለኝ። በአጋጣሚ እዚህ ቪዲዮ ላይ በመጨረሻ እናካተዋለን። ብዙ ስደተኞችን እንደዚህ ደግሞ በተለያየ ችግር ሜዳ ላይ የወደቁ ጎዳና ተዳዳሪ የሆኑ ሰዎችን ሁሉ ሰብስቦ ቤት ተከራይቶ እያኖረ ነው እና እነሱን ሁሉ እንመለስባቸዋል እና ወደ ምስክርነታችን እና ከልጅነት ጀምሮ በፊት ምስክርነት ሰጥተናል ግን እንደገና ህዝብ ጋር ለመድረስ ስላለበት፣ እስቲ ከልጅነት ጀምሮ ያለው ምስክርነት እስቲ የት ነው የተወለድከው? የቤተሰብ ሁኔታ እንዴት ነበር? እስከዛ ጀምሮ እንጀምር። አሁን እንግዲህ ያው አወላለዳችን እኔ አሁን ማለቴስ፣ በትውልድ ህፃን እያለው ነው አስመራ ነው። ማለቴስ የአንድ ወር ልጅ እያለው ነው ወደ ኢትዮጵያ ወደ ትግራይ የመጣሁት እና ተወለድኩኝ አስመራቱ የአንድ ወር ይመስለኛል፣ ማዘር ስትነግረኝ በቃ የአንድ ወር ልጅ እያለሁኝ ወደ መቀሌ መጣም። ጀስት ታላቃት ኤርትራን ማለት ነው ለተወለድኩባት ለማለት ካልሆነ በስተቀር የተቀረውን ያው መቀሌ፣ ከመቀሌ ደግሞ ያው ደሴ ነበርኩኝ። ፋዘር ትራንስፖርት ጋር ነው የሚሰራው፣ እንዲሁም ደግሞ የንግድም ስራ ይሰራል። እዛ ነው ትውልዱ። ግን ያው ደሴ ከመጣም በኋላ ትምህርት አይገባኝም ነበር፣ ልጅነት። ትምህርት ቤት የጀመርከው ደሴ ነው እንትና ማለት? መቀሌ ነው የጀመርኩት። መቀሌ? አንድ ወር ልጅ ነበር ማለት ወዲያውኑ ከመቀሌ ከኤርትራ እንደመጣ እኔ አሁን መቀሌ ነው የማውቃት መቀሌ እዛ ነው ያደኩት። እና ስለዚህ ይለኛል የአምስት ዓመት ልጅ ምናምን እያለሁኝ የሆነ ትምህርት ቤት አድቬንቲስት ትምህርት ቤት ገብቼ ነበር። አድቬንቲስት የሚባል ትምህርት ቤት እና ነበር እና እሷንም ደግሞ ምንድነው ያችን የሚሰጡን ብስኩት ፈልገን ነበር፣ ግን እነሱ በጣም ጥሩ ትሪት ያደርጉናል። አድቬንቲስቶቹ ከዛ በኋላ ደግሞ እዛው ይጸልዩልን ነበር አድቬንቲስት የሚባል ትዝ ይመለው። ከዛ አድቬንቲስት ትምህርት ቤት ደግሞ እማር ነበር። ከዛ በኋላ ያው እንግዲህ የነበረው የፖለቲካ የደርግ ሁኔታ ፋዘርም እዛ መኖር ስላልቻለ ከመቀሌ ወደ መሀል ሀገር ወደ አዲስ አበባ መጣ። ከመሀል ሀገር ደግሞ እንደገና ደግሞ ወደ ደሴ መጣ። ከዛ ደሴ አዲስ አበባ ምኖራቸዋል። አዎ አዲስ ያል ጊዜ ብዙ አይደለም እኔ አላስታውሱ አላስታውሱ አሁን ግን እኔ ማስታውሰው ደሴ ነው። መቀሌና ደሴን በደምብ አድርጌ ያስታውሳለሁ። አሁን ደሴ ላይ ቤት ሰራ እዛ ተቀመጠው አሁን ደሴ ላይ ያው ንግዱንም የንግዱንም ስራ ቤቱም ኑሮ ከዛ በኋላ ጥሩ ትምህርት ቤት የሚባለው የካቶሊክ ትምህርት ቤት ውስጥ ነው ያስተማርን ፋዘር። ግን ያም ሆኖ የሚያሳዝነው ነገር ደሴ ላይ በጣም የመናፍስ የሚበዛበት ሀገር በጣም ይጥንቁ ነው። አምልኮ ይበዛል በጣም በጣም እና እኛ ቤት እንደዚህ ድግምት የሚደግሙ ጦመለሳን የሚባላል እየተደገመ እና እናንተ ቤት ውስጥ እኛ ቤት ነበሩ ማለት ሲ ያው ሚኖሩ ሚኖሩ ሰ ፋዘር ያው እንግዲህ ሃይማኖት ነው። ድርሳነ ሚካኤል መጥቶ የሚደግም ነበር። አሁን እህቴ እዛ ደሴ ቤት ከተከራየ በኋላ ማዘር፣ ፋዘር ምን ይሉታል፣ ይሄን ቤት አዲስ ቤት ሰርተሃል፣ ስለዚህም ደግሞ የሀገሩን የወሎን መንፈስ ካልተቀበልክ ያው አደጋ እንጥልብሃለን ይሉታል። ከዛ በኋላ ፋዘር ደግሞ እንደዚህ ነገር አያምንም። ከዛ በኋላ ኧረ ተው ልጅህን እናሳምብሃለን፣ እንደዚህ እናረግብሃለን። የአገሩ ሰዎች ናቸው። የዛን ጊዜ መሬቱ በጣም ሰፊ ነው፣ ገጠር ነው። እንደፈለክ ነው ቤት መሬት የነበረው ደግሞ ያን ጊዜ ደግሞ አበለጸገም ራሱ የአገሩን መብራት እዛ ፋዘር ነው መጀመሪያ ጊዜ ያስገባው። በአሁኑ በአሁኑ የሚያስገባው ፋዘር ነው እና ግን እንደዛም ሆነው የሀገሩን መንፈስ መቀባበል አለብህ ብለው ይነግሩታል። የሀገሩ ባህል እንደዚህ ነው። ስለዚህ ያው ቤቱ ላይ ቤቱን ማስመረቅ፣ በግ ማሳረቅ፣ ደግሞ ንፍሮ መረባ እያልክ ደግሞ ምን አርግ ጫት አስቅምበት አሉት። ከዚያ ኋላ ፋዘር ደግሞ ምን እንደዛ የሚባል ነገር አልሰራም ምናምን። ቆይ እናሳምምሀለን አሉት። ታመመ በስነ ስርዓት ፋዘር ታሞ ወደቀ ነው። ከወደቀ በኋላ በጣም ማረሳው ሊሞት ምናምን ተብሎ ሆስፒታል ብሄድ ደግሞ ምንም እንትን የለብህም ይሉታል። ከዚያ በቃ እንግዲህ ምንድን ነው ተብሎ እሱ ተሻለ። ከተሻለው በኋላ ደግሞ አሁንም ቤትህን ጫት የማታደርግበት ከሆነ ምንልንህን የማታደርግ ከሆነ እንደዚህ የማታደርግ ከሆነ ቤትህን እናቃጥልብሃለን አለ። ከዚህ በኋላ በድንገት የኔ ፋዘር ቤት ክሽሙ ተቃጠለ። ልክ እነሱ እንዳሉት ተቃጠለ። ወደ ነገጥኩኝ እኛ ልጆች ነው አሁን ያነበረውን ክርክር ነው እንግዲህ የምናየ ነበረው የዚያን ጊዜ ቀጥሎም ደግሞ ያው ይህን አሁን ትማራለ አትማረም አሉት። ፋዘር እነሱ ደግሞ በጣም ተናዶ በሽጉጥ እነሱን ካልጎደልኩ ሁሉ ደግሞ መፎካከር ጀመረ። ቤት እየመጡ ነው እንደዚህ አሁን ማለት የነበረውን ክርክር እና ካልገደልኩኝ እነዚህ ሰዎች ምናምን ምናምን። እነሱ አሁን መንፈሳዊ ውጊያ ነው። እሷን በመንፈሳዊ ነገር መፍታት ሲገባ ወይም በጌታ ቢሆን ሊፈታ ሞክር አሳያችኋሉ። ከዚ በኋላ እነ ኢማም እነ ምናምን የሚባሉ ሰዎች ነበሩ። እዮቤ ኢዮቤ የአገሩን እንትን እንደዚህ ማድረግ እንደዚህ ካላደረክ የአገሩ መንፈስ ከባድ ነው ይሉታል። ብዙ ታሪክ ነው ያለው። ብቻ አንድ ቀንም ደግሞ የሚገርም ነገር ልጆችህን አጠፋለሁኝ ምናምን ምናምን ብሎት እኛ ከካቶሊክ ላይ ስንመጣ ቦርከና ወንዝ የሚባል አለ እና ቦርከና ወንዝ እንትን ስንል በቃ የሚገርም ነገር ነው። እኔ የእዛን እኔ ሳስበው አሁን በቦርከና ወንዝ እየሄድን እያለ በድንገት ጎርፍ ይመጣል። ጎርፍ ሲመጣ ሁሉ ሰው ደንግጦ የጋሽየው ልጆች በጎርፍ ወሰዳችሁ ይባላል። ወዲያውኑ የሆነ ሰውዬ ይመጣና ማረሳው በህይወት ውስጥ ቦርከናውን እንዳለ ወንዙን ጎርፉ እንደዚህ አርው ጭፍልቅ ያደርገዋል ነው ሄደ እንዴት ተሻገሩነ? ሰዎች ብሎ ደግሞ ሰው ግራ ገባው አሁን ይሄ ሁላችሁም አይተነዋል እና ተሻግረን ከዚህ በኋላ ሰው ሁሉ አሁን ምንድነው ግን የመናፍሱ ከፋዘር ጋር የነበረው ክርክር እኔ አሁን በሚ አሁን እንግዲህ የራሴን ትርጉም ነው እንግዲህ ወንድሞች የዛን ጊዜ ምን አይነት ተረጉሙት አሁን ወደ ጌታ ስመጣ ነው እንግዲህ ነገሩ እንደዚህ ነበረ ለካ ምን ያለው አሁን ከዛ በኋላ ጎርፉ አሽ ከተሻክ እንዴ ተሻግራችሁ እንዴ ምን አምን አምት ግራ ገባችሁ ያው ሁሉ አምላክ ያሻገራችሁ ምናምን ተባለ ብቻ ያም ሆነ ምንድነው ቤት አቃጠሉ። ጎርፍም ሊያስወስድብን ሞከረ። ግን እግዚአብሔር ያው ቀደም ብሎኛል ስለመረጤ ነው ምለው አላ እንድጠፋ አልተወኝም። ቀጥሎ ያው ቤቱን ከተቃጠለ በኋላ ትንሽ ፋዘር ልነገጠ ይህ ቤት ነው እንግዲህ ያሉኝን መስማት አለብኝ ማለት ነው። አሁን ፋዘር ሻል ሲለው አልገዛም ይላል ማለት፣ ለወሉ መንፈስ አልገዛም ይላል ከዚ በኋላ ልጅህን እንወስድብሃል ማለት። መጨረሻ ላይ በጣም የመጀመሪያ ልጅ ነህ ሶስተኛ ልጅ ሶስተኛ ልጅ፣ በጣም ወዳት አስማየት የምትባል እህታለች ነበረች። በጣም በጣም ደስ የምትል ወዳት የነበረች ልጅ ነው። እንወስድብሃለን አሉት። እንዴ እንዴት አርጋችሁ የምትወስዱት ልጅ በቃ ከረክርስ ከዛው አለ። ልጅ ታመመች። በስ እንዳሉት እንዳሉት ታመመች። ከታመመች በኋላ ፋዘር ተሯሩጦ ሆስፒታል ይወስዳታል። ሆስፒታል ሲወስዳት ሐኪሞቹ ሲመረምሩ ሲመረምሩ በሽታ ያለሽም ነው ሀራ ምንድን ነው እና ሹሮፖ ሰጥተው ሸኙት። ከዛ በኋላ እኔ አረሳው ፋዘር ወደ ስራ ሄዶ ልጅቱ ያው እንትን ላይ ተቀምጣ እያሉ ደግሞ ያስፈራሩታል ፋዘር ከዛ ላ ልጅ እንደዚህ አልታመመች ምን አላለች እያየኋት ብላ ጸጥ ብላ ሞተች። ጸጥ ብላ ስትሞት ወዲያውኑ ሞተች ተባለ። ከዚ ኋላ አንድ ተወልደ የሚባል ጎረቤታችን ከኤርትራ የተሰደደ ጣሊያን ነበረ። እሱም ተሯሩጦ ምንድነው ቃሬዛ ምድነው የረሳ ሳንዱቅ ሰራ። ከዙ ላስገቧት ምናምን ተብሎ ልጅቱ ገብርኤል ተቀበረች ተቀበረች። አሁን ከተቀበረች በኋላ ምን ይሉናል? ማንቅ በረዋላችሁ መንፈሱ እኮ ነው ህይወቷን ደብቆ ያለው እንጂ ትቆፈርና ምናምን የሚል ወሬ በኋላ ሰማው። ትንሽ ትንሽ ነው ሰማው። መናፍስቱ ነው እንትን ያደረጋት ህይወቷን ነው የሰወረው። እውነትም ደግሞ እንደዛ ነው እና በሽታ ያላት ምን የላት ከዙ አለፍ ሀዘር እጁን ሰጣ። እጁን ሰጥቶ በቃ እንግዲህ የፈለጋችሁትን አድርጉ፣ ልጅ ላች ጨርስ አይደለም ተብሎ ተቀበረች። ሞት እንግዲህ ቢቆፍርም አያወጧትም። አልፎ አላቀ ነው እንዛው ፈርፈር ብላ እንግዲህ ተጨናንቃ እንደምትሞት ነው የነገሩን። እነሷን ደብቋት ስለነበር ይህን አንድ ጠንቋይ የነበረ ሰው ኢንተርቪው ሳደርግ እንደዚህ በጥበብ ነው የሚያዘው። ጥበብ ነው የሚሉት እነሱ። ሲቀበር ነው ሰው የሚሞተው እንጂ ካልተቀበር አይሞትም እንደም ቁጭ ብታደርጉ ኖሮ ያንን ያደረገው ሰው እህል አይበላም ነው ምናምን ይባል ነበር። በሰነ ስርዓት ወሎ ላይ በግልጽ በልጅነታችን ብዙ ነገር ነው ያየነው። ከዛ በኋላ የሚገርም ነገር ከዛ በኋላ ፋዘር እጁን ሰጠ። ልጆችን ላስጨረስ አይደለም አለ። እጁን ሰጠ። ጫት ይገዛላቸው ተባለ። ከሀይቅ ጫት ተገዝቶ መጣ። የሚፈልጉት አይነት በግ ተገዛ። ከዛ በኋላ እንግዲህ ሀገሩን መንፈስ ለመቀበበል ተብሎ ዙሪያውን ሙሉ ቀን እኔ ወንድምህ ልጅ ለህፃን ነኝ፣ እንትን ብዬ ሁላችንም ተኝተን በቃ ያሉ በቃ ያድራሉ። ያው እንግዲህ ተቀብሏል፣ ድቤ እየመቱ ለጥ ብለን። ከዛ ግማሽ ለሊት ላይ መንፈሱ ሲወርድ ልጆቹም ሁሉ አምጥቶ ያው እንግዲህ ሸው ቱቲ ልባችኋል ምናምን ተባለ። ከዛ ላይ ለጥ ብዬ ተኝቻለሁ። ከዛ ላይ ግማሽ ለሊት ላይ ቀስቅሷቸው ልጆቹን ተባለ። ሁላችንም ተቀሳቀስን። የዛን ጊዜ በቃ ይሄው እንግዲህ ህፃኖች ነን።

እንደዛ ከተዘረገ በኋላ ቤታችን ሁሉም፣ እኛ ቤት በጣም ስማርት ተማሪዎች ነበሩ። ደነዘዝ በቃ ደነዘዝ። የሚገርም ነገር ደንዘዘን፣ ትምህርት አይገባል ምን አይገባል። እንደዚ አይነት ሰዎች ሆነ እና ከዚህ በኋላ ያው እንግዲህ ምንም እንትን አላደረገም። ፋዘር ሀብታለው ምናል በቃ እዛ ቤት ሁከት ሆነ። በቃ ተለወጠ። በቃ ሁከት በቃ እዛ ቤት አላርደ ምን የሚያጎድሉ ነገር የለም። ይበላል፣ ይጠጣል፣ ሱቅ አለው። ከዚ በኋላ አንዳንድ ጊዜ ፋዘር ሽጉጥም ይዞ ቃል አለ። መንፈሱ ቤቱን በጠጣ ታወቀ። ደግሞ በየቀኑ ደግሞ ያው እንትና የሚባለው ይሄ ጦመልሳን የሚባለው ድርሳን የሚችላለች እሷን እያመጣ ይደግማል። ብቻ እንደዚህ እያለ ትምህርት ብንማር እኔ እየኮረጅኩ ነው ማለት። ያኛው ወንድሜ በጣም ስማርት የሆነ ወንድም ነበር ሙሴ፣ አሁን ጣሊያን አለ። ጦመልሳ ማን ነው? ጦመልሳን የሚባለው ግን ደጋሚ ሆኑ። አሁን ወንድሜ ደግሞ ስማርት የሆነ ወንድም ነበረኝ አለኝ አሁን ጣሊያን ውስጥ ነውእና ሙሴ ይባላል አሁን እሱ በጣም እንደእናት ሆኖ ያሳደገነኛ በቃ እንደእናት በቃ እቃውን የሚያጥበን የሚያዝለን ምን የሚለን በቃ እናት እንደእናት ሆኖ እና ትምህርትም እራሱ በጣም ፋዘር የሚጠብቀው ሰው ነበር። እኛ ቤት ላይ ማንም ሰው ተማሪ ሁሉ ደድብ ሆነ። ከዚ በኋላ እንደዚህ ብሎ እየቀጠለ እየቀጠለ ከዚ በኋላ በእንደዚህ አይነት ሁኔታ ያለን ኃብተአብ ትምህርት ተምረህ አይደለም እንደው ትምህርት ቤቱ ራሱ ራስ ውስጥ ቅንጭላት ላይ ቢሰራ አይገባህም አይነት ነገር አላለን። እና ፋዘር ምርጥ ምርጥ አስተማሪዎች እያመጣ ያስተምራል። በቃ እየከፈለ እኛ ቤት የምንማረው አይገባኝ፣ ምንም አይገባኝ፣ ምንም የሚገባ ደደቦች በቃ እንደዚህ አይነት ሁኔታ እያለን በቃ እኔ ኤርትራ ያው የኤርትራ እና ኢትዮጵያ ሁኔታ ሰላም ሲሆን ያው እኔ ወደ አስመራ የፋሚሊን ለማየት አያቴን ምናምን የአባቴን አባት ለማየት ሄድኩኝ። እንደዛ አድርጌ ደግሞ ከዘመዶች ጋር ወደ ሀጋዝ የሚባል ከከረን የምትባል ሀገር አለች ካደግኩ በኋላ ለመጀመሪያ ጊዜ ኤርትራ የዛን ጊዜ ከዛ በኋላ ሀጋዝ የሚባል ቦታ ላይ ሄድኩኝ። አሁን ሀጋዝ የሚባል ቦታ ሀጋዝ የምልህ ቦታ እንትን ነው እና እዛ አካባቢ ትግርኛ ተናጋሪ የለም። አረብና ትግረ የሚባል ቋንቋ ነው የምታገኘው። እና ትግርኛ ማለት ይለያል፣ ከትግርኛ ከትግርኛ ይለያል። በቃ የለም እና ይሄ ነጭ ጀለቢያን የሚያረጉት ሙስሊሞች ናቸው። አለ እና እዛ አካባቢ ላይ ይሄ ስምስም የሚባል አላህ እንደ ሰሊጥና ምናምን ያለበት ሀገር ስለሆነ የዘይት ፋብሪካ ለመትከል ነው እዛ የሄድነው። አሁን እዛ ስንሄድ የአስራ ሰባት ዓመት ልጅ ነኝ። ይዛንስ ከዛ በኋላ ያዩ የዘይት ፋብሪካ ብዙ የምንተክለው ምናምን አለኝ እኔን እዛ ሜዳ ላይ ጥሎኝ ይሄዳል። ከዛ ላይ ዛ ሆቴል ውስጥ ቁርስ ቤት ነው የሄድኩ ምበላው። ግን እኔ ቶታሊ አማርኛ ተናጋሪ ነኝ። እዛ ያለው ደግሞ ትግርኛ ትግርና አረብኛ ተናጋሪ ነው። አሁን እኔን የሚመስለኝ መግባባት አቃተኝ። ከዛ በኋላ እዛ ቤት ላይ ያለሁ እንግዲህ፣ የሚያስገርመው የእግዚአብሔር ስራ የተሰራው እዛ ላይ ነው። እዛ ቦታ ላይ ትግርኛ ተናጋሪ አታገኝም፣ አማርኛ ተናጋሪ አታገኝም። ያለው አረብና ነው፣ እና ሁሉም ጋር መግባባት አልቻልኩም። ከዛ በኋላ እዛ ቦታ ላይ ደግሞ አለርን እንዴ የሰለጠነ ከተማ ከጦርነት ገና እያገገመ ያለ ሰፈር ነው። አስፋልቱ አቧራ ነው፣ መስመሩ የአቧራ መስመር ነው። ከዛ በኋላ በእንደዚህ አይነት ሁኔታ እያለ አንድ ቀን ካቶሊክም በአንድ በኩል፣ ካቶሊክ በአንድ በኩል ደግሞ የኦርቶዶክስ ቤተክርስቲያን ያለበት ቤተክርስቲያን በዛ መስመር አልፍ ነበር። እነዚህም ዝም ብዬ ብዙ ጊዜ የሚጫወተው የሆነች ሬዲዮ ለመዝናኛ የኢትዮጵያም ሬዲዮ የምንም ሬዲዮ እየሰማ ነው የምትንቀሳቀሰው። ብዙ ጊዜ አሁን በዚህ መሃል ላይ እኔ ከአንድ ሰው ጋር በዛ መንገድ ላይ ከኢትዮጵያ ወደ እዛ ለእርሻ ስራ ብሎ የመጣ ተመድቦ ይመጣ አንድ ሰው እያገኘሁኝ እና በጣም አማርኛ የሚናገር ሰው አገኘሁኝ ብዬ በጣም ደስ ብሎ ከሱ ጋር ነው የምውለው። በጣም ደስ ለ እንዴት ምንም ቋንቋ ከዚ በኋላ እና ሱ ነው የምንቀሳቀሰው ያ ቦታው ደግሞ ያው ከኢትዮጵያ መጣን ሰዎች መሆናችን አውቋል። ጥሩ ነው ግን አንግባባቸው አሁን በእንደዚህ አይነት ሁኔታ ያለ ካቶሊክ ቤተክርስቲያን በዚህ አለ፣ ኦርቶዶክስ ቤተክርስቲያን በዚህ አለ። ኤርትራ ውስጥ ደግሞ ብዙ ጊዜ የፕሮቴስታንት ፕሮቴስታንት እንቅስቃሴ ኦርቶዶክስ ቤተክርስቲያን እና ካቶሊክ ቤተክርስቲያን ነው የምታገኘው። ጴንጤ ሙሉ ወንጌል፣ ቃለ ህይወት ምናምን የሚባል አታገኝ የለም፣ በፊትም የለም አልነበረም። እኔ ዳንኩበት ቦታ ማለት ነው። ከዛ በኋላ አንድ ቀን በዛ ላይ ሳልፍ ክብር ለአንተን፣ እግዚአብሔር ክብር ለአንተ፣ ክብር ለአንተን፣ እግዚአብሔር ክብር ለአንተ፣ ክብር ለዘለዓለም ይገባሃል አሸናፊ ጌታነህ አይተንሃል የሚል መዝሙር አዳመጡ፣ ደነገጡ። እኔ የምናገረውን ቋንቋ የት ነው የሚሰማ ያለው? አሁን ይሄን ነው ገብታል። ከዚያ ላይ ይህንን ድምፅ ለመስማት ብዬ ድምፁን ፈልጌ እየቀጥብ እየቀጥብ እየቀጥብ፣ ለካ አንድ ቤተ ክርስቲያን ላይ ቀያይ ሴቶች ለስራ የመጡ ናቸው። ለካ ከአስመራ ከተማ ናሽናል ሰርቪስ ለመስጠት የመጡ ኤርትራውያን ሆነው ናሽናል ሰርቪስ ለመስጠት የመጡ በማስተማር በምናምናም የሚሰጡት እና እዛ ቦታ ላይ አሉ። እዛ አካባቢ ትምህርት ቤቶች አሉ። እዛ ነው፣ እና በእረፍት ጊዜያቸው እዛ ነው የሚያሳልፉት። እዛ ቤተ አሁን፣ ከዛ ላይ ይህን የአማርኛ ቋንቋ ሲሰማ ወንድምህ ምን አረኩኝ ይሄን ድምጽ ከየታ ከየት ልመጣ ያለው ብዬ ቀጥ ብዬ ወንድም እዛ ድምፅ ላይ ሲሄድ ሴቶች ደስ ደስ የሚሉ ቆንጆ ቆንጆ ሴቶች እና በራሴ ቋንቋ በዛን ጊዜ ማርያም፣ ማርያም የሚመስሉ ማለት ነው ለኔ ማርያም ከሷላ አየኋችሁና ሬዲዮን አጥፍቼ ፈዘሱ እና ከዚ በኋላ አማርኛ ነው የሚናገሩት። ያለ እንግዲህ ያገብታል ያን አሁን እኔ ደሴ ላይ የተወለድኩበትን ቋንቋ ነው እያሰማኛለሁ። ልክ ሙሴን አላርለ እንደ ለመጥራት የተጠቀመበት አይነት መስሎ ይሰማኛል። ወዲያውኑ ቀጥ ይሄድኩኝ። ፈዘዝኩኝ ስፈዝ አሁን እሷ ጠገቡ ላይ የነበሩት እዛና እዛ የነበሩት ሴቶች ወንድሞች ነበሩና አንተ እነዚህ ከኢትዮጵያ የመጡ እነዚህን እህቶቻችንን እንዳይተናኮሏቸው ብሎ አንድ ሳዕረ የሚባል ይናገር። ተጠንቀቅ በውጭ እያያቸውን ነገር አድርጓቸው ላይሩ ፀረ ማርያም ነው ብሎ ስላሰቡ እንዳንመታ ወይም እንዳናረ ከዛኋላ እስኪ ብሎ አንድ ሆን እስጢፋኖስ የሚባል አስተማሪ ነው። ከዛኋላ ጠጋ ብሎ ሰላም ናችሁ እንዴት ናችሁ ሲለኝ በጣም ደስ አለኝ እንዴት እንደው አማርኛ የሚናገር ደግሞ ሌላ ሰው አገኘ በጣም ደስ አለኝ እና አማርኛ ትችላለህ እንዴ እዚህ ሀገር እንደዚህ እኮ አማርኛ ተናጋሪ የለም አረብኛን እንችላለን ምንድነ ምናምን ስለው እኔ አስተማሪ ነኝ በጌታ ምነኛ ለ ትቀጥልናለህ ምናልባት የሰዓታችን በቴሌቪዥን ስለሚተላለፍ ፕሮግራም የረፍት ሰዓታችን ደርሷል ልክ አሁን ከቆንኩበት እነዚህ ሰዎች ካየህ በኋላ ምን ተፈጠረ ትነግረናለህ። እረፍት አድርገን እንመልሳለን። ተመልካቾቻችን የምትከታተሉት ፕሮግራም የሲኤምኤን ቴሌቪዥን ህያው ምስክር ዝግጅታችን ነው። በተስፋ ብሮድካስት ኔትወርክ ባየር ላይ የምትከታተሉ እንደዚሁም በዩቱብ አድራሻችን የምትከታተሉ ሁሉ ተመልሰን እንመጣለን። ባላችሁበትም